ሰላም እንዴት አላችሁ? ትላንት በስፔን ላሊጋ ባርሴሎና የሊጉ ሻምፒዮን መሆኑን ያረጋገጠበትን ምሽት አሳልፏል። ዛሬ ደግሞ በእንግሊዝ ፕሪምየር ሊግ የሚጠበቁ መርሃ ግብሮች አሉ። በእርግጥ ዛሬ ጨዋታ አለ እንዴ ብላችሁ መጠየቃችሁ አይቀርም። እንደ ቀድሞ ጊዜ ቢሆን ኖሮ ብዙ ሊወራባቸው የሚገቡ ሁለት ጨዋታዎች በዛሬው እለት ይደረጋሉ። ግን ከሊጉ መጠናቀቅ ለመጠናቀቅ ከመቃረብ ጋር በተያዘ የሁለቱም ጨዋታዎች አስፈላጊነት ለአንዳንዶቹ ቡድኖች እምብዛም ተብሎ የሚቆጠር ነው። አንደኛው ጨዋታ ቸልሲ ከማንቸስተር ዩናይትድ ነው። ለሌላው ጊዜ ወይም ደግሞ ለወትሮ ቢሆን ኖሮ ይህ ጨዋታ ታይትል ዲሳይደር ለሚሆን የሚሆን መርሃ ግብር ነበር። ወይም ደግሞ የዋንጫውን አሸናፊ ለመገመት የሚደረግ መርሃ ግብር ይሆን ነበር። ሁለት ጠንካራ ቡድኖች፣ ጠንካራ ካራክተር ያላቸው ቡድኖች በሊጉ ለተለያየ ጊዜያቶች ለዋንጫ ውስጥ ራሳቸውን ያገኙባቸው ግዚያቶች ነበሩ። በጆዜ ሞሪኖ እና በሰር አሌክስ ፈርጉሰን በሰር አሌክስ ፈርጉሰን እና እንዲሁም አለፍ ብሎ በካርሎ አንቸሎቲ መካከል የነበሩ ፉክክሮች በቀላሉ የሚዘነጉ አይደሉም። ቼልሲ በሁለት ሺዎቹ በተለይ ትልቅ የሚባለውን ፓወሩን በሮማን አብራሞቪች ስር ካገኘ በኋላ በትልቁ መገዳደር የጀመረው ማንችስተር ዩናይትድን እንደነበረ የሚዘነጋ አይደለም። በመጀመሪያው ጨዋታ አንድ ለባዶ ያሸነፉበት የጆዜ ሞሪኖ ጨዋታ ምናልባትም ቼልሲ በሊጉ አዲሱ ፓወር ሆኖ ስለመምጣቱ ጠቋሚ ነበር ይላሉ በጊዜው የነበሩ ጸሐፊዎች የሚገልጹት እውነታ ነው። አሁን ሁለቱ ቡድኖች በተለያየ አንጻር ውስጥ ሆነው ጨዋታውን ያደርጋሉ። ማንቸስተር ዩናይትድ ምናልባትም ከ1973/74 የውድድር ዘመን በኋላ ለመጀመሪያ ጊዜ በሊጉ መጥፎ የሚባለውን የውድድር ዘመን እያሳለፈ ይገኛል። ምናልባትም የሪሊጌሽን አይነት ፎርም ነው እያሳየ ያለው። በ1973/74 ደግሞ ከሊጉ የወረዱበት አጋጣሚ እንደተፈጠረ የሚዘነጋ አይደለም። አሁን ምስጋና ለኢፕስዊች፣ ሌስተር ሲቲ እና ሳውዝሃምፕተን ይሁንና ማንቸስተር አይወርድም ነገር ግን በሊጉ ባለፉት 33 አመታት አይተነው ነው ማናቀውን መጥፎ ቁጥራዊ መረጃዎች ይዞ እየተመለከት ነው እንገኛለን። በቅርብ ጊዜያት ባለፈው አመት አሰልጣኝ ኤሪክ ቴናግ ስምንተኛ ደረጃን ይዞ የጨረሱበት ውጤት የማንቸስተር ዩናይትድ መጥፎ ቁጥራዊ መረጃ እንደነበረ የሚዘነጋ አይደለም። አሁን ግን ማንቸስተር ዩናይትድ ይህን ጭራሽ በእጥፍ አሻሽሎት 16ተኛ ደረጃ ላይ ሆኖ ነው የዛሬውን ጨዋታ የሚያደርገው። ባለፉት ሁለት ወራት ደግሞ ማንቸስተር ዩናይትድ ምንም አይነት ጨዋታዎችን በሊጉ መርሃግብሮች ማሸነፍ አልቻለም ወደ ኤሮፓ ሊግ የፍጻሜ ጨዋታ ማለፉን ተከትሎ እና በቀጣይ ሮብ ይህንን ጨዋታ የሚያደርግ መሆኑን ተከትሎ ለማንችስተር ዩናይትድ አስፈላጊው ጉዳይ ለዛ ጨዋታ እንዴት ባለ መልኩ ራሱን ያዘጋጃል የሚለው ነው አሰልጣኝ ሩበን አሞሪም በዩሮፓ ሊጉ ጨዋታ አሸናፊ መሆን ካለብን በቼልሲ ጨዋታ የተሻለውን ፐርፎርማንስ ማሳየት አለብን ብለዋል ስታንፎርድ ብሪጅ ላይ ነገር ግን አብዛኞቹ የእግር ኳሱ ታክቲካል ጉዳዮችን የሚጽፉ ሰዎች ሩበን አሞሪም ዛሬ ዋናውን ቡድን መጠቀም የለበትም እያሉ ይገኛሉ በተለይ ከቶተናም ጋር የሚደረገው የሮብ ጨዋታን ታሳቢ በማድረግ ተጨማሪ ጉዳት ቡድን ውስጥ እንዳይፈጠር መጠንቀቅ አለበት የሚል ሀሳባቸውን እያቀረቡ ይገኛሉ። ለዚህ እንደ ማሳያ እያቀረቡ ያሉት ደግሞ በቅርቡ ሳምንታቶች ውስጥ እየመጡ ያሉ ጉዳቶችን ሲመለከቱ ነው። ለምሳሌ ማቲያስ ዴ ሊግት ጉዳት አስተናግዷል፣ ሌኒ ዮሮ ጉዳት አስተናግዷል። አንዳንድ ተጫዋቾች የመጨረሻ ቼካፕ ዛሬ ያደርጋሉ ተብሎ ነው የሚጠበቀው። ዋናውን ቡድን ዛሬ መጠቀም የዋህነት ነው ወይም ገርነት ነው እያሉት ይገኛሉ። ቼልሲ ታዲያ የተለየ ዓላማ ይዞ ወደዚህ ጨዋታ ይመጣል። 65 በመቶ የማሸነፍ ንጻሬ በኦፕታ ሱፐር ኮምፒውተር ለቼልሲ ነው የተሰጠው። ምክንያቱ ደግሞ በአውሮፓ ሻምፒዮንስ ሊግ የሚያሳትፈውን ደረጃ ይዞ ለማጠናቀቅ ቼልሲ የተቻለውን ሁሉ ማድረግ የሚጠበቅበት ጨዋታ ነው። በቅርብ ሳምንታት ራሱ ቼልሲ ሊቨርፑልን ማሸነፉ የሚዘነጋ አይደለም። በተመሳሳይ ይህንን እንዲያደርግ ከማንችስተር ዩናይትድ ጋር የሚጠበቅበት ነው የሚሆነው። 65.4 በመቶ የማሸነፍ ንጻሪ ያላቸው ያለፈውን ዓመት ጨዋታ ካስታወሳችሁ እጅግ በጣም አስገራሚ መራሃ ግብር ነበር። በተመሳሳይ ሰኞ ምሽት አካባቢ ነበር ጨዋታው የተደረገው አራት ሰዓት ላይ። ዛሬ ምሽት አራት ሰዓት ላይ ይደረጋል። በዛ ጨዋታ ላይ ቼልሲ ከ19 ደቂቃዎች በኋላ ሁለት ለባዶ ይመራ ነበረ። ከዛ በኋላ ደግሞ 3 ለ2 ተመራ። ማንቸስተር ዩናይትድ ከመመራት ተነስቶ 3 ለ2 አደረገ። በመጨረሻዎቹ 90 ደቂቃ ተጠናቆ በተሰጡ 10 ደቂቃዎች ውስጥ ደግሞ ተጨማሪ ቼልሲ ሁለት ጎሎችን አስቆጥሮ ጨዋታውን ማሸነፉ የሚዘነጋ አይደለም። ኮል ፓልመር ባለፈው ዓመት እንዲሁም ደግሞ ዘንድሮ በአጠቃላይ ከማንችስተር ዩናይትድ ጋር ባደረጋቸው ጨዋታዎች አራት ጎሎችን አስቆጥሯል። ይሄም ምናልባትም በጥቂት ጊዜያት ውስጥ ብዙ ጎል ያስቆጠረ ተጫዋች እንዲሆን አስችሎታል። ባለፈው ዓመት ሀትሪክ መስራቱ ሳይዘነጋ ማለት ነው። በማንችስተር ዩናይትድ እና በቼልሲ መካከል የሚደረገው መርሃ ግብር በሊጉ ከታዩት መርሃ ግብሮች ሁሉ ብዙ ጨዋታዎችን በአቻ ውጤት የተመለከተው ትልቁ የቢግ ሲክስ ቡድኖች ጨዋታ እንደሆነ ማንሳት ይቻላል። ዛሬም ምናልባት እንዲያለ ውጤት የማይመዘገብ ከሆነ የማሸነፍ ብዜቱ ለቼልሲ ይሆናል የሚል ግምት እየተሰጠ ነው የሚገኘው። ሁለቱ ቡድኖች ባለፉት ሰላሳ ሶስት ዓመታት ውስጥ በፕሪሚየር ሊጉ ብዙ ዋንጫዎችን ካሳኩ ቡድኖች መካከል ይጠቀሳሉ። በጋራ 19 የሚደርሱ ዋንጫዎችን ማሳካት ችለዋል። ከ1992 ጀምሮ ሊጉ እንደ አዲስ ከተመሰረተበት በወይም ደግሞ በአዲስ መዋቅር ከመጣበት ጊዜ ጀምሮ ከተመለከተ ነው ማለት ነው። ሌላኛው ጨዋታ ምሽት የሚስተናገደው አስቶን ቪላን ከቶተናም የሚያገናኘው ጨዋታ ነው። ቼልሲ ጨዋታውን ሲጀምር አምስተኛው ነው የሚጀምረው ከዩናይትድ ጋር አስቶንቪላ ከስር ሆኖ ይጀምራል። ስለዚህ አስቶንቪላ ቶተናምን ማሸነፍ የሚችል ከሆነና ቼልሲ ነጥብ የሚጠል ከሆነ ደረጃውን ለአስቶንቪላ ያስረክባል ማለት ነው። ስለዚህ ይሄም ጨዋታ ራሱን የቻለ ተጠባቂ መርሃ ግብር እንደሚሆነ ማንሳት እንችላለን። ይህንን ጨዋታ ለማሸነፍ አሁንም የኦፕታ ሱፐር ኮምፒውተር ዛሬ ግምቶችን ሲያስቀምጥ ለአስቶንቪላ ቪላ ና ለቼልሲ የመስጠቱ ዋነኛው ምክንያት በአውሮፓ ውድድር ላይ የመሳተፍ አምቢሽን ያላቸው ሁለት ቡድኖች በመሆናቸው እና ሁለቱ ተጋጣሚዎቻቸው ማንችስተር ዩናይትድና ቶተናም ደግሞ በአቋራጭ ትኬታቸውን ለመቁረጥ ከዛሬው የአርብ ጨዋታ ይልቅ የረቡን የሳን ማሜስ የቢልባኦ ጨዋታ ወይም ደግሞ በባስክ ግዛት የሚደረገውን ጨዋታ ነው በትኩረት የሚመለከቱት የሚል ግምት በብዛት እየታየ ይገኛል። ጉዳቶችን ከዚህ በኋላ የምንፈ የሚፈቅድበት ምንም ምክንያት የለም ብለዋል አሰልጣኝ አንጂ ፖስቴኮግሉ። በቅርቡ እንግዲህ ቶተናም የሲዝኑ ወሳኝ ተጫዋቾቻቸው ምናልባትም ቡድኑ ጥሩ ሲዝን ማሳለፍ ባይችልም፣ መጥፎ የሚባል የውድድር ዘመን እያሳለፈ ቢገኝም፣ በደረጃ ሰንጠረዡ 17ኛ ደረጃ ላይ ቢገኝም፣ በፍጻሜው ጨዋታ ላይ ግን እንደ ደጃንክ ሉሴቭስኪ፣ ሉካስ በርግቫል እና እንዲሁም ደግሞ ጀምስ ማዲሰን ያሉ ተጫዋቾችን አለማግኘቱ ቡድኑን እንደሚጎዳው ከወዲሁ የተረጋገጠ ጉዳይ ይመስላል። ከዚህ በኋላ ሌሎች ተጫዋቾችን ለማጣት ግን ፍላጎት የለንም ይላሉ አንጅ ፖስቴ ጎግሉ። ስለዚህ በአንጻራዊነት ወጣቶች ሊሰለፉ የሚችሉበት ጨዋታ ይሆናል ተብሎ ይጠበቃል። በቶተናም በኩል ቶተናም ይህንን ጨዋታ እንደሚሸነፍ ነው የሚገመተው። 11 የሚደርሱ ያለፉት የመጨረሻ ጨዋታዎቻቸውን ግን ወደ ቪላ ፓርክ ባመሩበት አጋጣሚ አሸንፈዋል። ዛሬ ግን በአንጻራዊነት ዋነኛ መርሃ ግብራቸው ይሆናል ተብሎ አይታመንም መርሃ ግብር የማሟላት ጉዳይ ካልሆነ በስተቀር። ስለዚህ ዛሬ የሚያደርጉትን ጨዋታ ሄደው በቪላ ፓርክ ልክ ባለፉት 11 ጨዋታ እንዳደረጉት ያደርጋሉ ተብሎ አይገመትም። ቪላ ፓርክ ላይ እንዲህ አይነት ዶሚናንት የሆነ ሪካርድ ያለው ቡድን ማንቸስተር ሲቲ ነው። 12 የመጨረሻ መርሃ ግብሮቹን ቪላ ፓርክ ላይ ዶሚኔት አድርጎ አሸንፎ መውጣት እንደቻለ ማንሳት እንችላለን። ስለዚህ የቪላ ፓርክ የማሸነፍ ንጻሬያቸው ጥሩ የሚባል ቢሆንም ዛሬ ግን ጨዋታውን ለማሸነፍ የተሰጣቸው የማሸነፍ ንጻሬ 16 በመቶ ነው። አሰልጣኝ ኡነኤምሬና ቪላ ዩሮፒያ ሊግ መሳተፍ ቀላል የሚባል ድል አይደለም። ነገር ግን የሲቲ ጉዳይ በራሱ የሚያስተማምን ስላልሆነ ከቦታቸው ሊያፈናቅላቸው ይችላል ሲቲ ኤፍኤ ካፕ ነው፣ በዚህ ሳምንት የሚጫወተው ኤፍኤ ካፑን የሚያሸንፈው ቡድን በቀጥታ የዩሮፒያ ሊግ ተሳታፊ መሆኑን የሚያረጋግጥ ይሆናል። ነገር ግን ሲቲ በቀሩት ሁለት ጨዋታዎች የአውሮፓ ሻምፒየንስ ሊግ ቦታን ይዞ ማጠናቀቅ የማይችል ከሆነ በዩሮፒያ ሊግ የመሳተፍ እድል ያለውን አንድ ቡድን ከቦታው ያፈናቅላል ማለት ነው። ልክ ባለፈው አመት ማንቸስተር ዩናይትድ ኒካስል ዩናይትድን ከውድድር ውጭ እንዳደረገው ማለት ነው። ኒካስል ወደ ኋላ ከደረጃው ሲሸሽ ወደ ዩሮፓ ሊጉ መግባት የነበረበት ቸልሲ ነበር። ማንችስተር ዩናይትድ የዩሮፓ ሊግ ተሳታፊ ሆነ፣ ቸልሲ ደግሞ የኮንፈረንስ ሊግ ተሳታፊ ሆነ። እንዲህ አይነት ሴናሪዎች እንዲፈጠሩበት የማይፈልገው አስቶንቪላ የዛሬውን ጨዋታ በተሻለ መነቃቃትና በተሻለ ሁኔታ ለማሸነፍ ወደ ሜዳ ይገባል ተብሎ ይጠበቃል። ሁለት የዋንጫ ተፋላሚዎች 16ኛና 17ኛ ላይ ይገኛሉ። ኦድ የሆነ ስቶሪ ነው ያላቸው ሲዝናቸው እጅግ በጣም መጥፎ የሚባል ነው። ነገር ግን ደግሞ ሄደው ለፍጻሜ ይፋለማሉ። ሌሎቹ ቡድኖች አመት ውስጥ ሲለፉ እንደነበሩት አይደለም። ሁለቱን ክለቦች በምሳሌ መጥቀስ ካለብን አመቱ ሙሉ በትምህርት ቤት ውስጥ ክፍሉን በክፍል ውስጥ የሚሰጠውን የትምህርት ጊዜ በአግባቡ የማይከታተለው ነገር ግን በአመቱ መጨረሻ ላይ ከሌሎች ጎበዝ ተማሪዎች ኮርጆ ውጤት አምጥቶ የሚያልፈውን ተማሪ ይመስላሉ እየተባሉ ይገኛሉ። የትኛው የተሻለ ኮራጅ ሆኖ የዋንጫው ባለቤት ይሆናል? እሮብ ዕለት ሳንማሜስ መልስ የሚሰጠን ይሆናል። ዛሬ ግን ለነሱ ብዙም ትርጉም አልባ በሚመስል መልኩ የሚደረግ ጨዋታ ለሌሎቹ ሁለቱ ተጋጣሚዎቻቸው ናቸው። ቸልሲና አስቶን ቪላ ግን እጅግ አስፈላጊ የሆነ የሶስት ነጥብ ጨዋታ ሆኖ የምናየው ይሆናል። እንዴት ያለ ፉክክር ይሆናል? አብረን የምንመለከት ይሆናል። የውጤት ግምታችሁን በቻናላችን የኮመንት ሴክሽን ላይ ልታስቀምጡ ትችላላችሁ። መልካም ጊዜ።